ኦሬውን አውርተዋልቻ ሚስጥሩን አውርተዋል። ለምን ቪዲዮን አውጥታ ፖስት አዝናልኝ አይደለም። በህይወቷ በምድር ላይ የምትጠላው ሰው ፊንገር ሾ ቢኖር እኔ ቤት እማምላክን፣ እማምላክ እንምላችሁ በህይወቷ ከሰው ጋኮ ይቅርታ ምናም ብላ ትታረቅ ስትልኮ የተናገርሹን ታቂያች ልጄ ልጄን ባጣ ይሻላልኛለ ያለችው እማምላክን። እንደዚህ ስሜ ይወጣ ከሚወጣ ልጄን ባጣ ይሻለኛል ያለችው ይህን ያክል ደረጃ ማለው እና ምንድነው ደግሞ ከሰርጀሪ ተሰርታ ቪዲዮ ስትሰራ ከሆስፒታል ስትወጣለ፣ ፖስቹ ፕሊዝ አድርጊው፣ እያደረግሽ ሰውም እያመነሽ ሂድ። ሁሌ ተከታዮች ላይ ነው መከራሽ የምታሳዩ። ምን አባሽ ያድርጉሽ። የአንቺ እኮ ተከታዮች አሉ። እኔ እኮ ዝም ብለው ሲመጡ ጣል ጣል እግዚአብሔርን እኔ ቀንና ማታ ማለት ነው። የአንቺ ተከታዮች ፈንግረው ያንቺ ተከታዮ አልልም። እድሜ ልክሽን በጎች በጎች እያልሽ ትጫዋለሽ። በግን እየጠሉ በግን መብላት የለም በግን መብላት የለም። እረኛውን እየጠሉ ከእረኛው ላይ በግ ለመውሰድ መደራደር የለም። እንዴት ነክ ደናነክ ተሻለካ በጎናው የለም ጋይዝ፣ በግን እየጠሉ በግናችሁ እያሉ ህዝብን እየተሳደቡ ባይዘወይ በግ መጽሐፍ ቅዱስ ላይ ያለ። አንቺ ሰይጣን ቆራጭ ነች። በግ መጽሐፍ ቅዱስ ላይ ያለ። በግን እየተሳደቡ በግ ቅቅል አድርገው በጥብስ በቅቅል አይበላም። በግ የጠላ ሰው፣ ሰውን በግ ያደረገ ሰው በግ አትቢ ጧት እና ማታ እያረች እረኛውን ደግሞ እኔ ነኝ። እረኛው አይደል? እኔን እረኛው አንቀጠርላሽ። ደግሞ በግ ለመግዛት ወደ ሽያጭ አትጂ። አይ ኖ፣ እንዳው የእኔ ሰዎች ሁሉ ወደ አንቺ ቢመጡልሽ ደስተኛ ነሽ። ግን ሰውን ልጅ ስለሰደብሽ እረኛ ስላልሽ ለማሳቀቅ ስለሄድሽ አደለም። ክፋት አትመኝ። የኔን ቤተሰቦች የት ናቸው ምናምን ህይወቷ ምንድን ነው እያልሽ ሰውን አትጠይቂ። እማምላክን እንዳለ ከነ ድምፅሽ፣ እስኪ ድምፅ የለኝም በይ ከነ ድምፅሽ አሰማሻለሁ ሁሉን ነገር። እኔን እኔ ሰው ለመጣላት አትጂ፣ አይሳካልሽም። በቃ ከኔ ከዚህ ከእሷ ተሰዳደብኩ። ጋይስ እማምላክት ትቻት ነው ሞጣ ተሰዳደብኩ። አረ ላጥ ብዬ ነው ሞጣ በቃ ዘጋው። እሷ ግን ቁጭ ብላ ጠዋትና ማታ የት ነው የምትኖረው፣ ማን ነው ቤተሰቦቿ፣ ምንድናት ታሰላስላል። ይሄን ያክል ህይወትሽን ኑሪ፣ አሽሙራ አታውሪ አሽሞ እስኪ በራስሽ ተማመኝና፣ ራስሽን እስኪ ምንም አሽሙር ሳታወሪ ቀጥ ብለሽ እስኪ ለዚህ ማህበረሰብ እያሳቅሽ እያዝናናሽ እያማሽ የሚሆን አሳያቸው ብቃትሽ። እድሜ ልክሽን፣ ፊትሽ እኮ ተጨማደዋል። እንዲህ ብሏል እኮ በቃ ግርግድ ብሏል። ኦኬ ሽ ዲቦ ፊትሽ እንዲህ ተጨማደደ እኮ። በቃ የራስሽን ህይወት ኑሪ። እርሻት። ቤታ የምትባል በአካል ስታገኛት ለመግደል ሞክሪ፣ ለማስገደል ሞክሪ። አይኖ እንደምትጠይኝ በህይወት ዘመንሽ እንደኔ የምትጠየው ሰው የለም። ማርጊያ ምን ስፊንገር ሾ በህይወት ዘመኗ እንደኔ የምጠለው የለም። አውቃ ነው፣ ጂጂ ነው የምትለው። ከጂጂ ተጣልታለች፣ ከቴቴ ተጣልታለች። ማን ነው ከማናት? ሊያ ሾ ማናትች? ፊሽ ካምትይዘዋ ዲሪያ ምትለብሰው ካልተጣላቸው የለም። በህይወት ዘዋ ዘመን ግን እያሳበዳ ጠኔ ቤት ታየው ብቻ ነው። ማንም ሶሻል ሚዲያ ላይ አንቅጠቅጣት የለም። ማንም እና እንደኔ የምጠላው አየለም። ግን የራስሽን ህይወት ኑሪ አሽሙርተይ በሶሻል ሚዲያ ማንም ያዘብሽ የለም። ተጫዋች ዘናበይ አስካኪ እሚ አሽሙር አቁሚ። እኔ አሽሙር ካቁም ሽው በዛሬው ቀን እግዚአብሔርን ስምሽን አልጠራ አሽሙር አቁም ሽፈታ ብለሽ ተጫዋች። እንደፈለግሹኝ ልክ በአካል ስታገኘኝ ፍለፊ። ለማስገደልም ለመግደልም ለማሳነቅም ፍለፊ። ስንገናኝ እናደርገዋለን። ሶሻል ሚዲያ ላይ መንፎክር አያስፈልግም። በተግባር ዩቲዩብንም ለማሰጋት ነው። እስካሁን ደስ ቆይተሻል ተሻል፣ አላዘጋሽውም። ፕሊዝ እንደውም ዩቲዩብ መጠቀም አቁም። ያለው ለማዘጋ ቅርብ ነው፣ የሚሆንላቸው እስኪያዘግተሽ። ለዚህ ማህበረሰብ አሳይ፣ ቪዲዮ አለሽ፣ ቪዲዮ አውጥተሽ አሳይ። በበተግባር አርግ። ያላንች ለምሳሌ ቤትሽን አቋዋለ ሰች ከነ ቁጥርሽ ከነ ቤትሽ ከነ ምናምንሽ ከነ ህንፃሽ እነግርሻለሁ፣ ማን መኪናሽን እንደሚነዳው ከነፈለግሽ። አድርጊው ካልሽ ማምላክን አድርገዋል። ለመወስደው ቃል እያደረግኩ ነው የምናገረው። ከዛ በተረፈ በቃ አሽሙርተይና የራስሽን ህይወት ኑሪ። እኔ አጫልልሻለሁ። እኔን ያዋረደች እየመሰለሽ ይህ ጥፍሬን ተነቃያችኋላ እን ጉርጉር ማረግበት እኔን ባለጌትኛ እኔን ዘላልትኛ ምን ነው ዳቦሽን ጎረጎርሽ አልኩ። እናንተ ናችሁ የምትልሱ ያለሽ ዳቦም ላሱት ያለሽ ማትጉድ የለም በእኔ በእኔን አበሽ ቃለው በአንቺ ቤት እያልሽ ራስሽን እያዋረድሽ ዝቅ እያረግሽ ያለሽ እኔ እግዚአብሔርን ስድብ ረግጥሻለሁ። ሙድ መያዝ ነው አላግጥብሻለሁ። ግን በቁም ነገር ልምከርሽ፣ በአካል ስንገናኝ በተግባር አሳይ። ከዛ በተረፈ ፈታ በይ ምናምን፣ ህይወትሽን ኑሪ። መሀሜትም ነው እሚ ምንም ችግር የለውም። እሚ ፈታበይ ግን አሉባልታ አቁሚ። አሉባልታ ካላቆምሽ እኔም አለው እንቁርቲ ብቴጪ ነጃት ብቴ ማንም አያድንሽ። ማንም ደስታሽን የስድብ አምሮትሽን በእነሱ ልትወጭ ትችያለሽ። እኔ አሁን አንቺ እንቁርቲን አይተሻለ እኔ ቤታ ደግሞ ኩሩ ጎንደሬ ትያለሽ። አንቺንሽ ኩሩ ጎንደሬ የጎንደር ዘር የለብሽም። ወንዝ ራሱ የጎንደር ውሃ ወንዝ እንዲህ እንኳን አለካሽም። እኔን አየሽኛ ኩሩ ነኝ፣ ቀብራራ ነኝ። ጂጂ አማራን ንትፕን ለምናምን። ታዲያ ቁርቲስ ስንቱ ስትናገር አልነበረ? እኔ ቀብራራ ነኝ። ጎንደር ስቲ በተግባር ጎንደርነትሽን አሳይ። እኔ እንደዚያ ይሰደበችኝ እንደዚያ ስሜን ያጠፋችሁን ቁርቲ ጋር በጭራሽ ስድብ አለ ግማታ፣ ሙሻ፣ ሸርሙጣ ትባባ ያለሽ ግን የውሸት ስም ለሰጠኝ ስሜን ለማጥፋት አደባባይ ድረስ የሄደ ሰው ጋር በጭራሽ። እንደዛ ስምሽን አጥፍታ እንደዛ አድርጋሽ ቤታን ያናደድሽ መስሎች እኔ ማርያምን አልናደድም። ሰዎች ሲያያችሁ ቤታን አቅቷችሁ ሁለታችሁ አብራችሁ ታማላችሁ። አሮጊቶች ምኖች እያሉ የምትሰደቡት ያው ኮመንት እያነበብኩ ነበር፣ ተፖስታችሁ። እና አንቺ ነሽ ክብር ሰው በኩራት በክብሩ ጠብቆ ነገ እኮ አብሮ የጠላት የጠላት ወዳጅ ብለሽ አብረሽ እንትን ስትይ ነገ እርስ በርስ ትባያለሽ እኔን ኩርት ብለሽ በራስሽ ቁሚ። እኔ እግዚአብሔር ስ እሷ ጋር የተሳደበ ሰው ጋር የዘርኩኝ እናገራለሁ። እንዳውም እንድትነካኩ አልፈልግም። ሌላ ጊዜ ቆይ፣ በኋላ አወራዋለሁ። እነሱ ሲሄዱ ነው ምለው። አይደለም ማርያም፣ እነሱ ሲሄዱ ቆይ ቆይ ቆይ፣ በኋላ አወራዋለሁ። ቆይ፣ በኋላ አለሁ። እናንተን አላነካካም ነው ምለው። አንቺ ግን አንዴ ቱቱን ታነካኪያታለሽ፣ አንዴ ያው ኦርደርን አነካክተሻታል። እኔና ኦርደር ተጣልተን ምናምን የዘጋነውን ጉዳይ አንቺ ሄደሽ አነካክተሽ ሁለታችንን አሰዳደብሽ በየቤቱ እየሄድሽ መልከስከስ፣ ሰው ማቀሳሰር ስራሽ ነው። እነሱም ሰዎች ይንቁሻል። የመጣችው እኮ ወዳም ፈልጋን ሳይሆን ቤታ እንድናናድድላ በእሷ ቤት አስባ ነው ነው የሚሉሽ። ነው ኩርት በይ። ጎንደሬ ነኝ ብለሻል አለ እንግዲህ ለሰው ማንነት የምንሰጥ የምንነጥቅ አይደለን። ቆፍጠን በይ። አሁን ዛሬ አወራሽ ወሬ እነ ስንት ነጥብ አስጠለሻል። ጥቁር በጥቁረታቸው የሚያ እኔ ዩቲዩብ ላይ ፊልተር የለ ምን የለ፣ በከለር ወጥቻ ሳይታችኋል። ላይት እንኳን አሁን ነው ላይት ዓይኔን ሲያመኝ መጠቀም የጀመርኩ። ላይት ሳይኖር ያለ ፊልተር ኢንስታግራም ላይ ታቂያለሽ፣ ያለ ፊልተር ነው። ምንገባው አንቺ ስትጎረጉሪ፣ እንዳውም ፊልተር አድርገሻል። ያለ ፊልተር ነው። ይደውል እስኪ ቴሌግራም ላይ ይደውሉ፣ የፈለጉበት በፌስ ታይም ይደውሉ፣ ችግር የለብኝም። እኔ በከለር አላፍርም። ስፈልግ በጥቁሩ ስፈልግ። አንቺ ከዩቲዩብ ላይ እና ቲክቶክ ላይ አንድ አይደለም መልክሽ እኮ። ይሄ ምንም እኮ ከለር ግን እኔ ቱቱን ሁለታችሁ ናችሁ ከለራቸው የሚጠሉት ያልሽ፣ ሀናቡን እኮ ጥቁር ነሽ፣ ጣሳ ምንድነው ጥቁር ነሽ፣ ጠራራ ነሽ። ጥቁር ሰው እያልሽኮ ስትሰድቢያን ነበር። ነጥብ እኮ ነው የምታስጤው። እንዴት አይገባሽም? አሁን ከንቁርት ጋሆነ ስለ ጥቁረት ያወራሉ። ማሮች ስለ ጥቁረት ያወራሉ። ግን ሀናቡን ጥቁር እያለች ስትሰድባን ነበር። ቁጭ አርገሽ ቱቱን እዛ ቁጭ አርገሽ፣ ቱትኮ ጠቋራ ናት። ቁጭ አርገሻ ትሷል። አናቡን ስለ ጥቁረት ትሰድቢያለሽ። ሰው ማያ ይመስልሻል እግዚአብሔርን ገይስ እኔ አሁን እንደ ምክር ነው የምነግራት። ቀልድ ቢሆን ታውቋላችሁ በደንብ አድርጌ ሙድ ነው የሚይዝብሽ። እስ ቃለው ጫዋት አለው። በቁም ነገር ነው የምነግርሽ። ሐሜት ተይ። የሰው ልጅ ለምን ሰደበኝ ለምን በጎች በጎች ከምት በጎች አደራጅ በስረሽ እኔ እኮ እንደ አስተዳየ አግብቻ አለው። አስተዳደግ እኮ ነው አስተዳደግ ያስታውቃል። ውሻ እንደሚገባው ውሻው ባለሼት ሄደ እናት ውሻ ባለ አግብታ አስተዳደግህን ታውቀዋለህ ውሻ ባል የሚገባው እንግዲህ ቤት ውስጥ እናት ውሻ ግብታ ወይ እህት ውሻ ግብታ፣ አኗኗርህን ታውቀዋለህ። እና ሰው ሁሉ እንደዚያ ይመስላል። እኔ ምንም አይሰማኝ፣ ምንም አይሰማኝ። ውሻ ባልሽ፣ ማንም ውሻ እንደማላገባ፣ ማንም ከውሻ ጋር ሀበሻ ሆኑ እንደማይዳራ፣ እንዲህ አይነት ነገር እንደማናቅ አለም ምድሩ ያውቃል። ለመበሻሸቅ ነው ይመች፣ ግን ማንነትህን ነው የምታሳይበት። እኔ ማርያም ውሻ ባልሽ ብትል ውሻ በዳሽ ብትል ውሻ ምንም አይመስለኝ። እኔ ቤታ ቤታ ነኝ። እንስሳ እንደማሳድግ ማንኛውም ሰው አለም ላይ እንደሚያሳድገው ውሻ እንደማሳድግ አምናለሁ። ከዛ በተረፈ ቅጥቀጣ ከፈለግሽ እኔ በደንብ እስከመጨረሻው ፊንገር አስጨርስሻለሁ። ማርያምን እስከ መጨረሻው አጠብታ ድረስ እስከ ሞት ነው ያልሸዋል። እስከ ሞት፣ እስከ ጦርነት አስኬድሻለሁ። ግን ሀሜታይ እኔ እፈታሻለሁ። አይኖ አይምሮሽን እንዳዞርኩትኝ ፊትሽ ሁሉ እንዲህ ተጨማዷል። እፈታሻለሁ ግን አሽሙርተይና በራስሽ ሙር ተጫዋች አርቲስትን መሚ የፈለግሹን እያማሽ ቀጥ ይመችሽ። ግን ከእኔ ላይ አሽሙርሽን አቁሚ። እስከ ዘላለም አልፈታሽም። አንቺ እነ ጂጂ እነማለ እንዲኗር ሊያሻቸው ከነሱ በላይ ይዝሻለሁ። የበላይሻለ እውነቴን እኮ ረገ እስቲ እግዚአብሔርን እኔ ልወቀስበት። እሱ አሽሙሯን አቁማ በራሱ አሙር ትጫወት። እማምላክን የምወዱ አባቴን ሳይ አንድ ቀን ስሟን አልጠራ በስተት ግን የበላይን በላይ እንዳለለት እኔ አሁን የእኔ በላይ ሊኖር ይችላል፣ ተናጋሪ ከእኔ በላይ ሊኖር ይችላል። ትም ያለሽ አሁን ለራሴ ለአንድ እኔ ኮ የምናገራት በረሮ ትልቅ ነገር አድርጌው አይደለም። ምናምን እሷ ጋር ሲደርስ የማካብደው ለምንድን ነው? ሰዎች ጋር ሲደርስ እሷ ስለምታ አሁን ደ ብጎረጉርስ በራሴ ሙሟ ልጎርጉር መብቴ ኮ ነው። የራሴ ኮ ቃ ነው። ቤቴስ ቢወራ መብቴ ኮ ነው። እናንተ ምን አገባችሁ እንዴ? እኔ አሁን ለምሳሌ የዩቲዩብ ትጀምራለች ብለሽ ቤታ ሰርጀሪ ተሳ ምን አገባሽ? በእኔ ሰውነት ብቆርጠው ብቆራርጠው በገዛ ገንዘቤ የሰጣሽ የለ። አየሽ፣ እንዲህ የሚጠይቅሽ ይመጣል። ገንዘቡ የራሴ እንደው ባደርጎ ምን አገባሽ? ብቆረጥ፣ ብፈለጥ፣ ብመጠጥ ምን አባሽ አገባሽ? የኔ ሰውነት ላይ ነው አንቺ ሰውነት አይደለም ብዬ ልጠይቅሽ ይችላል። አየሽ፣ የሰውን እየተናከርሽ የአንቺን ደግሞ ሰው ሲናገርሽ አትፈልጊም፣ ትጨሻለሽ። ይህንን ነው የምልሽ። እና ለነገ የሚቀመጥ ቃላ እኔ አሁን የበፊቶቼን ቃል ምን ሆኜ ነው እንዴት ተናገርኩት እላለሁ። በጣም ድሮ በምሳደብ ጋይስ ዋይ፣ ለምንድን ነው እንደዚህ የተሳደብኩት? ለምን ለምን ለማስተካከል የራሴን ባህሪ እንደዚህ አይነት ሰው እንዳሉን የራሴን ነገር ለማምጣት ነው እየጣርኩ ያለሁት። ነጥብ ትጠያለሽ። ይሄ ጉርጉር ማድረግበት ጉርጉር አትልሱት ታት ጉሩጉሩ እያልሽ የጨዋ ቤተሰብ ልጅ ነኝ ማን ይቀበልሻል? በጎሽ ከማለት ትተሽ በትክክል እውነተኛ ባህሪ መተሽ እውነተኛ ስሜትሽ ለሰው ክፋት፣ ተንኮል ኋላ ከመሸረር ጥሩ ሰው ሆነሽ መተሽ። በጎይ ሰብስቢ፣ በጎይ ሰብስቢ ምንም ማለት አይደለም። እኔ እኮ ሰድቢያ ሰድቢያት አላግጬባት ምክር ደረጃ እኮ ገባው መምከር እኮ ጀመርኩኝ። እሷ ስትገጥም የመሰላት ቀለል አድርጋ ነው የጀመረችው። ስሜን አጥፍታ ምናምን ቀለል አድርጋ ምናምን ነው የጀመረችው። አይደለም እኔ አየሻውን አቴቴ በአሽሙር ምናምን ይናገራል በረሮ ምናምን። አሁን እሱ የእውነት ሃይማኖት ከተለወጠ ኖሮ ቢሆን ኖሮ ሁለት ሴቶች መሀል አይገባም። አንድ ሁለተኛ ነገር እኔን ኛውን በአሽሙር አያወራም። የሆነ ሰው ቪዲዮ ተፖስቶ አየው ፍትህ ለበረሮ ሲል አያችሁ፣ አሽሙር። አሁን ጌታ ሰው ነው ተለወጠ። እኔ ጅል ላይ የሰደበኝን ምናልባት ይቅርታ ላርግለት እችላለሁ። ስሜን ሲያጠፋ የነበረ ሰው ግን በውሸት መቼም መቼም መቼም ጉድጓድ ከነቆም ይቀበራለሁ እንጂ አልሰማም። የድሮዋ ቤታ ቆፍሬ ቀብሬያት አለ። ያቺ ሶሪ፣ እንደፈለጋችሁ ስሜን ስታሉ ይቅርታ ብለሻል እኮ ቤታ፣ ለእግዚአብሔር ስትሉኝ እሺ፣ ችግር የለውም ብዬ በፍቅር ሚዛችሁ ነው። ቆፍሬ ቀብሬያት አለ ሰባ ክንድን የቀበርኳት ያቺን ቤታ ጨርሻለሁ። ሰባት ክንድ። የዋህነት አይጠቅምም። ምስኪን መሆን ማዘለ ሰው ልጅ አይጠቅምም። በቃ ይህን ተረድቻለሁ። አይጠቅምም። ክፋት ነው መሰለኝ ከፍ የሚያደርገው አይጠቅምም። በ እኔ እኮ ነግሬያት አለው እኮ እግዚአብሔር ይሄ ነገር እንደሚመጣ እንደማትችለኝ እንቋቃለሁ በአክብሮት ራሱ የዛን ቀን ወጣፏን ለመጀመሪያ ቀን ልትከፍት ስትል በአክብሮት ሄጅ በቴሌግራ በኢንስታግራም አውርቻት ከጀመርኩ እንደማላቆ ከያስኳት እንደማለቃት ስለማቅ ነገርኳት በስንት ስራ ባስረዳት፣ ምን ብላት ሊገባት አልቻል። ለምን የዩቲዩብ ተዳክሟል ምናምን። ደሞ አሁን ደሞ እሺ፣ በምን አወቅኩኝ? አንቺ ሁለት ስልክ ይዘሽ እናንተ ያለባችሁ እዛ ህንፃ የምትኖሩበት ቦታ አፓርትመንታችሁ እንዴት አወኩኝ? ስልክ ልሸጪ እንዴሽ፣ በምን አወቅኩ? አንቺም ሰውን እንደምትከታተዩ ሰውም ለእኔ መቶ እንደሚነግረኝ አዘንጊ። ጨርሻለሁ። ይሄ ምክሬ ነው። አሽሙር አቁመሽ በራስሽ ሙድ ይጂ። ያለበለዚያ ግን

እኔ ታዬ በጣም ከዛ ጋይስ፣ እግዚአብሔር ይመስገን። ጌታ ኢየሱስ ተመስገን አልኩ፣ አሜን አልኩ በቃ።